ሜላት የሩታ እህት እንዳልሆነች ነው እየሰማን ማለት ነው። ጉድ ነው ዘንድሮ። ሜላት ታዲያ ምን እንደዚህ አጣመመሽ? እኔ ማርኬ እንኳን ሩትዬ የኔ እህት እንኳን ደስ ያለሽ እንኳን ለዚህ ቀን አበቃሽ ብሎ ሲፖስት፣ እህት ተብዬዋ ግን ፎቶዋን ራሷን ተጠማማ ነገሮችን ወደ ግራ በማድረግ ነገር እያንቀሳቀሰች እንደሆነ እንግዲህ፣ ትናንትና ሌሊት ላይ በፖስተችው ፖስት ሁላቸውም አድናቂ የተባሉት ሁሉ አንቺ ወረርሽ፣ አንቺ ባለጌ፣ አንቺ ምናምን እያሉ እንግዲህ ሲወርዱባት ነበረ። ይቺ እህት ብትሆን ኖሮ ቢሆን እንደዚህ ታደርጋለች ብዬ አንድ ቀንም አልመኝም። የእናት ልጅ ማለት እኮ ወርቅ ነው። የእናት ልጅ ማለት ቀለበት ነው። እውነቴን ነው የምላችሁ ሜላት፣ አሁንም ወደርሽም ጠላሽም ሮታን ለመጣል ከሆነ መቼም አትወርቅም፣ አይሳካልሽም። ምክንያቱም የአጥሮፍ አትስማሽ ፕሮግራም ያንቺ እንደዚህ ስላልተከበረልሽ በቅናት ተንጨርጭረሽ እንደ ሞሽና እንዲሁም ብዙ ሰዎች አንቺ ላይ ኢኖል እያደረጉ እንደሆነ ከመረጃ ምንጮቻችን የሰማነው ነገር ነው። ታዲያ ብዙ ጥያቄ ሩታ በምታለእስበት ጊዜ ብዙ እህቶቻችን ሩታማ ቤተሰብ የላትም፣ ሩታማ ብቸኛ ናት። ሆዷ ውስጥ ያለውን ግን ፈጣሪ ነው የሚያቀው። በሆዷ መያዝ ሲያቅታት በንባ ትገልጻለች። የሁሉም ሰው ንግግር ነው። አዎ ሩታ ቤተሰብ፣ ትክክለኛ ቤተሰብ ቢኖራት ኖሮ ቢሆን አንድ ወጥቶ የሚናገር ወይም የሆነ እንትን ይል ነበረ። ቤተሰብማ ያላቸው እንደነ ፍቅር አይነት ደስተኛ ሆነው ቪዲዮ ሲሰሩ እናያለን። ታዲያ ይሄንን ደስተዋን ሩታን ለማደብዘዝ እየተነሳችሁ፣ ሜላት ግን አሁንም እንደማይሳካልሽ አስረግጬ እነግርሻለሁ። ታዲያ ዜዶዬ ካሜራማንሽ እንዴት ነው ለምትሉኝ፣ አዎ ካሜራማኔ በጣም ጥርት አድርጎ እያየ ነው። ምክንያቱም የቡታ ጅራጉድ መቼ ያልቅና። ታዲያ የሩታ የአጥሮፍ አትሽማሽ ፕሮግራም በሸገሪቷ ከተማ ላይ ቢደረግም ሌላም ፕሮግራም አብርሃም እራሱን እየቻለ ፕሮግራም ለሩታ እንደሚያደርግላት ነው የካሜራ አማኔ ያሳየኝ እላለሁኝ። ስለዚህ ትናንትና በሌሊቱ ሜላትን የኮመንት ወርጅብኝ ነው የወረዱባት። ምንቺ ወይ ወይ አታፍር ወይ አታምር በማለት እንዲሁም፣ ሜላት እኔ ልንገርሽ፣ አስረግጪ አንቺ ወደ ሶሻል ሚዲያ ከመጣሽ ጀምሮ ሩታን እንደጠዘጠዝሻት ይሄው እስካሁን ደረጃ 2018 ገብተናል። 2018 እንኳን እንደተማረ ሰው አስተሳሰብ አስበሽ አለመጣትሽ በጣም አሳፋሪና ባለጌ ደቂነሽ ማርኬ ግን ሳና ደንቅ አናልፍም። ምክንያቱም ምንም ለቪዲዮ ቢሆን እንኳን የኔ እህት የኔ ጀግና የኔ አንበሳ ከጎንሽ ነኝ ማለቱ ያው ቪዲዮ እንግዲህ ምስክር ነው ማለት ነው። እውነት እኔ መወለድ የሰው ልጅ ቋንቋ ነው። ምክንያቱም ትናንትና ከትናንትና ወዲያ ጽጌን ስንሰርባት የነበረ ከዱባይ እስከ ሸገር ከተማ አስደምማናለች ያላትን ፍቅር ምንም ቢሆን የአራድዬ ልጅ ይንከስ ፋራ ከሚነግስ እላለሁ ከዚሁ። ምክንያቱም ፋራ ነገር ከያዘ ነገሮችን እያጣመመ ጠዋት ማታ ይኖራል። አራዳ ግን የሰው ልጅ እድገት ጠዋት ማታ ያስደስተዋል። በጥርሱም ፈገግ በማለት ያንን ሰው ያስደሳል። ምክንያቱም አራዳ ነዋ። ፋራዎቹ ግን ብዙ ነገር ጉድጓድ ይቆፍራሉ። ሰው እንዲያዲግ አይፈልጉም። በጣም ነው የሚገርመው። እንግዲህ የና አብርሃም አብርሃም ታደሰ ይሄንን ነገር ዛሬ ይቅርታ ተባብለው እንደሚመጡ ባለሙሉ ተስፋነን። ይቅርታ ማንንም አይገልም እናውቃለን። ምክንያቱም ሩታ ነፍሰ ጡርም እንግዲህ መውለጃ ሰዓቷም እየተዳረሰ ስለሆነ አብርሃምና ሩታ እንግዲህ የምቀኛን የሸረኛን ነገር እንደሚቀዳድሉት ባለሙሉ ተስፋ ነኝ። ወደ ክስም መሄዳቸውን ያቆማሉ። ምክንያቱም ብዙ ጥላቶች ራሳቸውን ለማሳደግ አብርሃምና ሩታ ተለያዩ፣ እስር ቤት አብርሃም ገባ በማለት ብዙ ነገሮችን ብዙ አሉን ብዙ የምንናገራቸው እያሉ ስለሆነ በውሸት ይሄን መረጃ ደግሞ የመረጃ እንደሚከሽፍ ከካሜራ አማኔ ሰምቻለሁ ማለት ነው። መረጃ የሚባለው ነገር ምንም ምንም አይነት መረጃ እንደሌላቸው እነ አቤላ እነ ብሩኬ፣ ብዙ በዙሪያዎቹ እንግዲህ ከአብርሃም ጋር ሲሰሩ የነበረው እንዲሁም ሄርሜላ ከእሱ ጋር ስላደረኝ ነው መረጃው ምናምን ስትሉ ነበረ። ምንም አይነት ምንም ብታደር ምንም ብትውል አብርሃም ከእሷ ጋር እንግዲህ ልብስ ሲጋፈፍ ማንም ያየው የለም። ልጅቷ ደግሞ ዘመድ እንደሆነ ነው እንግዲህ ከካሜራ አማኔ የሰማሁት መረጃ። ምክንያቱም ሄርሜላ የቡታጅራ ከተማ ላይ ስትሆን ይችሌ ግን አብርሃምን ስትስመው አይተናል፣ በአደባባዩ። ይሄም ማለት እንግዲህ ቤተሰባዊነቷን እያሳየች እንጂ በፍቅር ዙሪያ ምንም አይነት ንክኪነት እንደሌላቸውና ለቪዲዮ ስለሆነ ነው የማለት ነገሮችን ሰምቻለሁ። እንግዲህ ይሄንን ይመስላል። ዜድዬ ካሜራሽ እንዴት ነው እንዴት ነው ምናምን ለምትሉ ምንም ሰላም ነው፣ አሸወይና ነው። እንግዲህ ያው ዛሬም ነገ ምላለሁ። ከኔ ጋር እንግዲህ ስትወራረዱ ለነበራችሁ ባለ ብርም ባለ ሀበሻ ቀሚስም እየተዘገጃጃችሁ ማለት ነው። ሩታ እንኳን እንደዚህ ሆዷ ገፍቶ የአጥሮ ፋትስማሽ ፕሮግራም ተከብሮላት። የሩታ ነፍሰ ጡርነት ዜዶ የውሸት ነው ወላሂ። እና ሲዝ ምናምን ለምትሉኝ እህቶቼ እኔን ሳይሆን ፈጣሪያችሁን ልትፈሩ ይገባል እላለሁ። በሌላ ፕሮግራም እንገናኝ። ላይክ፣ ሸር፣ ሰብስክራይብ